በሐዋርያት ሥራ ውስጥ እንጀራ መቆረስ ስንት ጊዜ ተጠቅሷል? በሐዋርያት ሥራ ውስጥ እንጀራ መቆረስ የሚለው ሐረግ ብዙ ጊዜ ተጠቅሷል። እሱም በመንፈሳዊ እና በጋራ አውዱ ውስጥ ይታያል፣ እሱም የጥንት ክርስቲያናዊ የአብሮነትና የአምልኮ ልምምዶችን ያሳያል። በጣም ከታወቁት ክስተቶች አንዱ በሐዋርያት ሥራ ለሶስት ዐሥራ ስምንት ጉዳይ ውስጥ ይገኛል። እሱም አማኞች ለሐዋርያት ትምህርት፣ ኅብረት፣ እንጀራ መቁረስና ጸሎት ራሳቸውን አደረጉ ይላል። ይህ ቁጥር እንጀራ መቁረስ ለቀዳማዊቷ ቤተ ክርስቲያን ሕይወት ምን ያህል አስፈላጊ እንደነበረ ያሳያል። ሌላው ጠቃሚ ነገር በሐዋ ይህ የሚያሳየው የጥንቶቹ ክርስቲያኖች እንዴት ጥልቅ አንድነት እንዳላቸውና የእምነታቸውና የማህበረሰባቸው መግለጫ በመሆን በጋራ ይመገቡ ነበር። ዳቦ የመቁረስ ተግባር ምግብ ብቻ ሳይሆን ኢየሱስን የሚያስታውስ መንፈሳዊ ትስስር ነበር። እርስ በርስ ያላቸውን ትስስር እና ቁርጠኝነት ለማጠናከር ረድቷል። የሐዋርያት ሥራ 20፡7 በተጨማሪም ጳውሎስና አማኞች በሳምንቱ የመጀመሪያ ቀን አብረው እንጀራ ለመቁረስ በተሰበሰቡበት ወቅት እንጀራ መቁረስ ይጠቅሳል። ይህ ከምግብ በላይ ነበር፤ የጌታ እራትን የክርስቶስን መስዋዕትነት ለማስታወስ ሳይጨምር አልቀረም። በዚህ ምሳሌ፣ ጳውሎስ ማስተማርና እንጀራ መቁረስ እጅ ለእጅ ተያይዘው እንደሚሄዱ የሚያሳይ ረጅም መልእክት እስከ እኩለ ሌሊት ድረስ ዘልቋል። ምንባቡ እንደሚያመለክተው ልምምዱ ቀደም ሲል በክርስቲያናዊ አምልኮ ውስጥ በሚገባ የተመሰረተ ነው። በሐዋርያት ሥራ 27:35 ላይ ጳውሎስ በባሕር ላይ በነበረ ማዕበል ወቅት እንጀራ ቆርሶ ከመብላቱ በፊት እግዚአብሔርን አመሰገነ። ጳውሎስ አደጋ ላይ እያለም እንኳ በማመስገንና ምግብ በመካፈል እምነት አሳይቷል እንዲሁም ሌሎችን አበረታቷል። ይህ ድርጊት ለሕይወት አስጊ በሆኑ ሁኔታዎች ውስጥም ቢሆን በአምላክ ላይ ያለንን ተስፋና እምነት አንጸባርቋል። በአጠቃላይ፣ በሐዋርያት ሥራ ውስጥ እንጀራ መቁረስ አራት ጊዜ ያህል ተጠቅሷልና ሁልጊዜም ወደ አንድነት፣ እምነትና የኢየሱስ መታሰቢያ ይጠቁማል።